ሰላም ለእናንተ ይሁን፣ ውድ ቤተሰቦቼ እንደምን ዋላችሁ። እንኳን አደረሳችሁ ለቸሩ መዳን ያለም ወራዊ መታሰቢያ በዓል። በስመ አብ ወወልድ ወንፈስ ቅዱስ አዶ አምላክ አሜን። መልክዐ አባ መቃርዮስ ገዳማዊ። በእንጦስ በትር መንጋዎች ጠብቋልና ስም አጠራሩ ከፍላል። መቃርዮስ ሰላምታ ይገባሃል አንዱ ካንዱ ሳይንስ ልጆቹ የዘርግ ትሩፋትን በእኩልነት በሰሩ ጊዜ እስከ ዛሬ ድረስ ደብሩ የልብ ሚዛን ትባላለች። ሰላም ለዝክረ ስም ከምሳሌ ወይን ቦታ ከማር ይልቅ የፍሬው ጣዕም እጅግ ለጣፈጠ ስም አጠራርህ ሰላምታ ይገባል። አባ መቃሪዎስ ላንተ አንክሮስም ይገባል። መልኩ የሚያበራ የመልኩ ገጽታ የሚያንጸባርቅ ምስጋና፣ ብሩህ ይመዝን ዘንድ አንደ በቴ ንርታው። ሰላም ለስዕር ተርዝከ በጽኑ የደስታ ዘይት ለራስህ ንጽህና ለተቀባይ የራስ ጸጉር ሰላምታ ይገባል። አባ መቃርዮስ ሆይ ለአንተ እጅ መንሻ ስላቀረብኩ ገብርሄ መክሊትን እንዲያገባ ክርስቶስ መሪ ሁኗቸው። በለው ቃጠሎም ልምላሜህን አላጠወለጋትምና ሰላም ለገጽ ከእንቅልፍ ለታጣባቸው ቅንድቦችና የክላቱ ደም ግባት ለሚያምር ፊትህ ሰላምታ ይገባል። አባ መቃርዮስ ዛፍ የስጋው ድካም መጠረቢያ በአንተ ላይ መቸም መቼ አልተቃጣም። የሮም ቃጠሎ ልምላሜ አላጠወለጋትም። ሰላም ለአእይንዲከ ከመላእክት ከሐዋርያ የምስራች ለሰማ ጆሮህና የስላሴ ፊት ለአዩ አይኖችህ ሰላምታ ይገባል። በክርስቶስ ማመን የታጠካ አባ መቃርዮስ መቃርዮስ ሆይ ክርስቶስ በክብር በመጣ ጊዜ መንግሥተ ሰማት ሰማያት እነኋት ብለህ ለእኛ መለከተን። ሰላም ለመላትህከ ረፍትን ላላገኙ ጉንጮችህ ሰላምታ ይገባል። አፍንጮችም በጎ የገድል መዓዛ ስጦታ ተቀበሉ። አባ መቃርዮስ ወይ የሥጋ ቅጣት ነፍሴ ማረፊያ ዋለ ህይወት ሀገር አገር በቀረ በቤትህ አጠገብ ታደርግ ዘንድ የሃይማኖት ዝሬ ዘይት ፍሬ ላንተ ይገባል። ሰላም ለከናፍሪከ የትዕግሥትን መዝጊያ ላዘጋጃፍህና ቂምን ላልተናገረ ከንፈሮችህ ሰላምታ ይገባል። ባለማሉ አባ መቃሪዎስ ወይ በመስቀል ላይ በቆመ ገንዘብ በገዛ ስልጣኑ የፍርድ መጨረሻ ባደረገ ጊዜ ግሩም የሚያስፈራን ንሳት እንዳናይ ታደገን። ሰላም ለአስናኒ የእሳት ብራክሊቶስ ምስጋና ለሚናገር አንዴ በትህ እንደ በረዲ ለነጡ ጥርሶችህ ምስጋና ይገባል። ወልዴ ነጎድጓድ ዮሐንስ ቅዱስ መቃርስ ሆይ በስጦታነቱ ደስ የሚያሰኝ የመንፈስ ቅዱስ ሞገድ የስጦታና የወልደ ዋህድ ሚስጢሮችን ገለጥክ። ሰላም ለቃልከ አዲስ ኪዳን ለሚሰብኩ ቃልህና ዳግመኛም ከርኩስት ከበደል ለሚያነጻ አስትንፋስህ ሰላምታ ይገባል። ቅዱስ መቃርስ ሆይ ከባህር ወዲያ አስቄጥስ በተመለሰ ጊዜ በጌታ ክርስቶስ ሰረገላ ደመና በህፃናት የተመረጡ አምሳ እላፍ ተቀበሉ። ሰላም ለጉርዔከ በተራራ ለተሰራ አንገትህ አዳራሽህ የትሩፋት ተክል ቦታ ለሆነ ጉሮሮህ ሰላምታ ይገባል ቅዱስ መቃርስ ሆይ ነፍስ ካለችበት ጥግ ዙሪያዋን እንዲያናውጻት የቤተ ክርስቲያን ልጆቹን በቤተ ሳዲያ አደራ አስጠብቀን። ሰላም ለመታክፍቲ ከየቱሩፋ ሸክም ለሆነ ጀርባ መጠጊያና ልዝብ ቀንበር ለተሸከመ ትከሻህ ሰላምታ ይገባል። የሃይማኖት አለት ጴጥሮስ ቅዱስ መቃርዮስ ሆይ የጨለማ ገዦች ያሸነፍከን ባሉ ጊዜ እያሉ በጽኖት መድያንተን መያዝ አልቻሉ። ሰላም ለእንግድዓከ በጎ ምግባር ነዶ ለሚሰበስብ ጭንህና የአቸና ፊረዴት መቀመጫ ደረትህም ሰላምታ ይገባል። ልሳን እረፍት ጳውሎስ ቅዱስ መቃርስ ሆይ፣ ጥቅም ከሌላቸው ቃላት ለይቼ አምስቱ ቃላት ልብ ማለትን አጸናት ዘንድ አስተምረኝ። ሰላም ለአእዳዊከ ከጡንቻ ጋር በመሰዊያ ላይ የነባቢ በግ መሰዋት ላቀረቡ። እጆችህ ሰላምታ ይገባል፣ ቅዱስ መቃርስ ሆይ። በጽኑ ቃል ኪዳን፣ አንተን መፍራትን በልቦናችን ውስጥ አሳድር። በለው ሰው ካንተ በቀር በሌላ አይድንምና። ሰላም ለኩርናዕከ። ከምድር ዳርቻዎች ጠብን ላጠፉ ክንድህና የኃያላኖች ብርታት ላሸነፈክ እንዲህ ሰላምታ ይገባል። ቅዱስ መቃርስ ሙሴ ሆይ፣ የበረከት በረከትን ማዕድ እንዲሰራ ረቂቅ መናን በረከትን ይቀበሉ ዘንድ ፈጥነው ወዲያንተ ለመጡ እንዲሁ አድርግ አሜን። ሰላም ለእራህከ በክርስቶስ እጅ ስራ ለተጠበቡ ጣቶችህና ለስጦታ ለተዘረጋችህ ሰላምታ ይገባልህ። ያው አረጋጊ መምህር ማቴዎስ ቅዱስ መቃርስ ሆይ መርዓዊ ክርስቶስ ለአዲስ ሰርግ ቤት እንዲ አዲስ ወጣን በልሳንህ ካንዴ በስ ገባ ሶለት ሰይፍን ምዘዝ አሜን። ሰላም ለአጽፋረ እደከ ቁጥራቸው አስር ለሆኑና እንደ ብር ለሚያበሩ ለእጆችህ ጥፍር ሰላምታ ይገባል። የባሪያና የጌታው መምህር የእንጦኒ አለቃ ቅዱስ መቃርስ ሆይ ልጆችህን በወንጀለኞች ቀን እንዳያሰጥመን ሐመረ ጽድቅን ከባህር ኃጢአት ወደ እውነት መደብ ያሻግረን፣ አሚን። ሰላም ለገቦከ ስለ ስጋዊ መብል ፈንታ መጽሐፍ ለተመገበ ሆድህና ማረፊያ ላልፈለገ ጎን ሰላምታ ይገባል። ልቤ በፍቅር ዶርቶክቶአልና የመጽሐፍቶችን አገልጋይ ቅዱስ መቃርዮስ ይረፍት ወደ ተነጠፈበት ጥራይ መልእክተኛ ከምስራቅ ኦፍን ጦርቷልና ሰላም ለልብ ከየደገኛ ታምር ውሃ ምንጮች ኩላሊቶችን የእውቀትና የማስተዋል መገኛ ልቦናህ ሰላምታ ይገባል ወልደ ማርያም ዱካ የተከተልክ ቅዱስ መቃርስ ሆይ፣ ለብቸኛ በአለህ ምስጋና ባቀረብን ጊዜ ረቂቅ ሚስጥርን ግለጥልን አሜን። ሰላም ለህን ብርትከ ሰይፍን ለታጠቀ የመልአኩን ስልጣን ለታጠቀ ወገብህ መኖሪያው በሆዲህ መካከል ለሆነን ብርት ሰላምታ ይገባል። ጀርባ የክርስቶስ መመላለሻ የሆነ ኪሮስ ቅዱስ መቃርስ ሆይ፤ እርኩሳን መናፍስት ከሰውነት የጠብን ጀምረዋል እና ትቢያ ይሆኑ ዘንድ በሃይል ህበት ናቸው። ሰላም ለአቆያጽክ የግዙፍ ቤተ መቅደስ አምዶች ለሆኑ ጭኖች ሰላምታ ይገባል፤ ዳግመኛም በቃል አንደበት ለተመሰገኑ ጉልበቶች ሰላምታ ይገባል። ቆሞ አዲ አባል ያዕቆብ መቃርዮስ ሆይ፣ ለወዳጁ ሚስጥርን ይገልጽ ዘንድ በክብር ቀን መስቀል ከድካም እና ከመጋደል ረፍትን አድርግ። ሰላም ለአእጋሪከ፣ አምላክን በቅድስና ቦታ ለተከተለው ተረከዝ፣ በመጋደል ለጸኑ ጉረች ሰላምታ ይገባል። ደገኛ አባት መቃርዮስ ሆይ እግዚአብሔር ችግረኛውን አንሳው፣ ምስኪኑንም ከፍ ከፍ አድርገው በለው። መቸገር እና ማጣት ሳይኖር ሁሉን ይችላልና። ሰላም ለመከዲከ የስላሴ ቤተ መቅደስ ለሰሩ ጥበበኞች ጣቶች፣ በትሩፋት ለሮጡ መረገጫ ሰላምታ ይገባል። መቃርስ ሆይ በየወገኑ የሚነበብ መጽሐፍን ታውቃለህና ለሚያስነካክሉ የመከሩብኝን የእለፈውን ሲጥሮስና እና የባልንጀራውን አርዮስ ከኒያርቅ። ሰላም ለአጽፋረ እግርከ ለረዥም ቁመትህና ለእግሮችህ ጥፍር ሰላምታ ይገባል። በባህር አምላክ ክርስቶስ አርያ ከተፈጠሩ መልክ ህጋ እግዚአብሔር በቃሉ አነጋገረ መብረቅ ለምስራቅ የምዕራብ ነገስታት ለመቃርዮስ አባታቸው ከወርቅና ከብር እጅ መንሻ ያመጣሉ። ሰላም ለጸአተ ነፍስከ በመልካም ሽቱ ቅባትና በነጭ በፍታ ልብስ ስለተገነዘ በድንህ ለነፍስህ አወጣጥ ሰላምታ ይገባል። ደገኛ የክርስቶስ ሕግ በልቦናችን ሲኖር በዴልና መለያየት ተበረታቶብናልና መቃርዮስ ዛፍ ረዴት መጠጊያ ሁነን ለመቀበሪያ መቅደስ ከሰራ ዘንድ የአባ ቢንያምን ወደ ሌላ ቦታ ባፈለሰው ጊዜ የአርያምን ኃይል የለበሰህ ክቡር ስጋው በውስጧ ባለማንነትን አግኝቷልና፣ ተወኝ። ስለዚህም ነገር ጠብን አታድርጎ አለ። አርባእቱ እንስሳ አርባ ሀራ ሰማይ የአስጌጥ ስደብር ታከበረ መቃርስ ሆይ ጋር የቤተ ክርስቲያን ራስ ክርስቶስ ስጋዋን ለብሶ ሰውነቷን እንዳከበረ በአምሳ በአምሳ በመቶ በመቶ ታስቀምጡን ዘንድ ኑ። ሰላም ለክሙ እንጦስን መቃርስ፣ አቢብ፣ ስኖዳ ገብረ መንፈስ ቅዱስ አባቶቻችን ሰላምታ ለእናንተ ይገባል። ተክለ ሃይማኖት አኖሪዎስ ኤዎስጣቴዎስ፣ ሳሙኤል፣ ተክለ አልፍ፣ በቡኑ፣ ዲያቂሮስ እኛን ለመማረክ ወደዚች ቤተ መቅደስ ኑ። ሰላም ለከ መቃሪዎስ ብዙ ችግር እየታገዝክ ውርጭ ወደሚበረታታበት ገዳም ውስጥ ስትገሰግስ፣ መቃር ስላንተ ሰላምታ ይገባል። ሰላም ለከ ሰገዱ የአንበሳ ወገን መቃርስ ሲወፈሩ እንስሳት ከረሃብ ከውርጭ የተነሳ አምሳ አምሳና መቶ መቶ ሁነው ሰላምታ ይገባል እያሉ ሰገዱልህ። ሰላም ለከ አድህነን የስላሴ ወዳጅ ሙሴ መቃርስ ገዳሙን አበምኔት እንዳከበርከው ከዚህ ዓለም ወገር ጥፋት አድነን ዘንድ ሰላም እላለሁ። ሰላም ለከ አረጉከ አባ መቃርዮስ ክሩቢያውያን አፍራስ ከነሱ ጋር በአንድነት እያመሰገንክ በዓለም ነፍስ ትኖር ዘንድ ሰላምታ ላንተ ይገባል እያሉ አሳረጉህ። ሰላም ለከ ህዋሳቲከ ሰላምታ የሚገባችሁ የአንዱ እያሱ አለቆች። አስር ህዋሳት በገዳም ውስጥ ውርጭ እየታገሱ ፈጽመው ተሰደዱ። ሰላም ለከዘያቤከ በመንግስተ ሰማይ የሚበልጥህ ደግ ሰው የለምና ሰላም ታላንተ ይገባል። ሰላም ለከለወለዲከ ሰላም ታላንተ ይገባል። አባ ልጅህን በችግር እንዳይኖር የነስርስትህን አውርሰው ከውርጭ መታገስ አይቻልምና። የክብር ልብስን ከልብስ አልብሰው። አሜን። ኦ አምላከ ቅዱስ መቃርዮስ ገዳማዊ። አቤቱ የአባ መቃርዮስ አምላክ ሆይ ማረን። አቤቱ የአባ መቃርዮስ አምላክ ሆይ ራራልን። አቤቱ የአባ መቃርዮስ አምላክ ሆይ ይቅር በለን። ዛሬም ዘወትርም ለዘላለሙ አሜን።